አታመላልሱኝ፣ ፍርድ ቤት በቃ ደከማቸው። በየአመቱ ምናምን በእግራቸው እየሄዱ ምናምን ምንም እና የለ። ከዚህ የበለጠ ውርደት አለ? አታመላልሱኝ አንድ በሉኝ፣ እንኮ ነው በቃ፣ አታመላልሱኝ ወደ ቤቴ። ጉድ ጉድ ጉድ ጉድ ጉድ ጉድ አህባሾች ውርደት ነው ወላሂ። ይህንን ነገር እስኪ ወንድምና እህቶች ደጋግማቸው እስኪ ስማት፣ የአስራ አምስት ሰከንድ ናት። ፎጣ ለብሳ ሴቶችም አሉ እዛ። በቃ እያዩ ምንም የለም፣ ሲሄዱ የለም፣ እርዳታ ሲጠይቁ የለም፣ የለም የሚል መልስ እኮ የለም። ግን ምንም የሚሰማቸው የለም። ቁርአን እንዳለ አላህ ስብሐነ ወተዓላ ብትጠሯቸውም አይሰሙም ቢሰሙም አይመልሱም ብሏቸዋል። አላህ እያለ የማይሞተው ሰሚ ወደማይሰሙ ትሄዳላችሁ። ወደ ሞቱት አታመላሉስኝ። እንዲህ እየየ ሊባልበት ተስፋ ቆረጡ። ተመላለሱ ተመላለሱ ተመላለሱ ተመላለሱ በሽርክ ረከሱ። ተመላለሱ መላለሱ ተመላለሱ በሽርክ ረከሱ። ተመላለሱ ቁርአንና ሐዲሱ እየጣሱ እየጣሱ እየጣሱ እየጣሱ መጨረሻ ላይ አታመላሉስኝ

የሚቀበለው ማን ነው? የሚቀበለው እሱ አይደለም ወይ? ማን አለ እንደማለት። አመ ዩጂቡ ልሙጠረ ኢዛ ደዓ፣ ተቸግሮ ዱዓ ሲያደርግለት የሚፈርጀው ማን ነው? ወየክሽፍ፣ እሱ ያለውን በላእን ሙሲባውን የሚያራግፍለት ያንን ሙሲባውን ምን የሚያረግለት የሚያስወግድለት፣ ወክሽፍ እሱ